በመሃል ሳር ቤት እጅግ ዘመናዊ የመኖሪያ አፓርትመንት ቤቶችን ከቴምር ሪል ስቴት ከ6 በላይ ኤምባሲዎችና ከ5 በላይ ኢንተርናሽናል ትምህርት ቤቶች ከልዩ የከተማ እይታ ጋር አጣጥሞ በያዘ መልኩ በሳር ቤት ከ7500 ብር ጀምሮ ለሽያጭ አቅርበናል። ከባለ ሁለት እስከ ባለ 3 መኝታ ቤቶችን በ20% ቅድመ ክፍያ ቤቶን የግሉ ያድርጉ። ቀሪውን በኢትዮጵያ ብር ያለምንም ወለድ ከ35% ልዩ ቅናሽ ጋር የሚከፍ የሚከፍሉበት ሁኔታም አመቻችተንሎታል ተንሎታል ምን ይሄ ብቻ፣ በልዩ የኮሪደር ልማት ባሸበረቀው መንደራችን ከቤተ መንግስት አቅራቢያ በአዋሬ ከባለ አንድ እስከ ባለ ሶስት መኝታ በተለያዩ የካሪ አማራጮችም ይዘንሎት ቀርበናል። ስለ ታማኝነታችን ከዚህ በፊት ገንብተን ያስረከብናቸው ሳይቶቻችን ምስክሮች ናቸው። ታዲያ ለተወሰኑ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ማሳሰቢያ ይህ ዜና አይደለም፣ ዶክመንተሪ ነው። እንደዚህ አይነት እውነተኛ የወንጀል ታሪኮች በኢትዮጵያ ኮሚኒቲ ውስጥ እንዳልተለመዱ እንረዳለን። ይሁን እንጂ በመረጃ ላይ የተደገፈ ትሩ ክራይም ዶክመንተሪ ማቅረብ ፈርስት አሜንድመንት የሰጠን መብት ነው። አስተያየት፣ ቅሬታ ወይም ማስታወቂያ ማሰራት የምትፈልጉ ደግሞ በኢንስታግራም ገጻችን ጽናት ቲቪ ላይ ልታገኙ ትችላላችሁ። የገዛ ሚስቱን የገደለው ዲያስፖራ 11 በሚኔሶታ ስቴት ሴንት ፖል ከተማ አንድ ትውልደ ኢትዮጵያዊ ሚግራንት በገዛ ሚስቱ ላይ የፈጸመው ድርጊት የዲያስፖራውን ኮሚኒቲ እጅግ አስደንግጧል። ፖሊሶች ወደ መኖሪያ ቤቱ ሲደርሱ ከበረ ጀምሮ የገጠማቸው ትዕይንት አእምሮን የሚረብሽ ነበር። መሳሪያቸውን ደቅነው ወደ ውስጥ ሲገቡ ሌላ ያልጠበቁት ነገር ይፈጠራል። ወጣቷ የልጅናት ሰፊያ ጩሪሶ በብርድ ልብስ ተጠቅልላ ወለሉ ላይ ወድቃለች። ምን እንደተፈጠረ ለመናገር እንኳን የማትችልበት ሁኔታ ውስጥ ነበረች። ድንጋጤ የማይነበብበት ባለቤቷ ለፖሊሶች ቃሉን ለመስጠት ጊዜ አልወሰደበትም። ነገር ግን በተናገረውና በሆነው ነገር መካከል ሰፊ ልዩነት ነበር። አስክሬን ምርመራ ውጤት ሌላ ተጨማሪ ጥያቄ አስነሳ፣ እሱ ከሰጠው የእምነት ክህደት ቃል ጋር ፍጹም የሚጣረስ እጅግ አሰቃቂ የሆነ ድርጊትን አጋለጠ። ሁሉ ነገር አበቃ፣ ፍትህ ሊሟላ ነው በተባለበት የመጨረሻው ሰዓት ግን የፍርድ ቤት ውሳኔ ያልተጠበቀ ነበር፣ ገዳይን ወደ እስር ቤት የሚወረውረውን ችሎት እንዲገታ ያደረገ። የህግ የበላይነት ባለበት ሀገር አሜሪካ እንዴት ይህ ሊፈጠር ይችላል የሚያስብል ውሳኔ ከፍርድ ቤት አዳራሽ ተሰማ። የሟች ህጋዊ ባል ኬዱ ሁሴን ከስራ ሲገባ በመኖሪያ ቤቱ መግቢያ ላይ አንድ ተሽከርካሪ ቆሞ እንዳየ ተናግሯል። የመኪናው ባለቤትን አስመልክቶ የሰጠው ግምት ግን እጅግ ግራ የሚያጋባ ነበር። ለመሆኑ በዛች መኖሪያ ቤት ውስጥ ምን ተፈጠረ? በቤቱ ድራይቭዌይ ላይ ፓርክ ተደርጎ ነበር የተባለው መኪናስ ባለቤቱ ማን ነው? ፖሊሶች ወንጀል ወደ ተፈጸመበት ስፍራ ገና እንደደረሱ በዓይናቸው የተመለከቱት አስደንጋጭ ሁኔታስ ምን ነበር? በኦሮምኛ አስተርጓሚ በኩልስ ለመርማሪዎች የተሰጠው ምክንያታዊ ማብራሪያ ምንድን ነው? የዛሬው ዘጋቢ ፊልም በቅናት የተጀመረው ክርክር እንዴት በአሰቃቂ ግድያ እንደተጠናቀቀ ወንጀሉ በተፈጸመበት ቦታ ስለተገኘው ሕፃን ልጅ እጣ ፈንታ እንዲሁም ወንጀለኛው ፍርድ ቤት በቀረበ ጊዜ የተከሰተውን ያልተጠበቀ የህግ መዘዝ በጥልቀት ይዳስሳል። ሙሉውን እውነት እስክናጋለጥ ድረስ አብራችሁን ቆዩ። ጊዜው እንደ አውሮፓውያን አቆጣጠር ፌብራሪ 26 2025 ነው። በሚኔሶታ ስቴት ሴንት ፖል ከተማ የረቡዕ ዕለት ከንጋት ጀምሮ ሰላም የሰፈነበት ነበር። ነገር ግን ይህ ሰላም ብዙም አልቆይም። ልክ ከሰዓት በኋላ ዘጠኝ ሰዓት ከሩብ ላይ የከተማው የድንገተኛ አደጋ መርጃ ስልክ የሆነው ናይንዋንዋን ጠራ። በሌላኛው መስመር ላይ የነበረው ደዋይ በሚቆራረጥ ድምፅ ጆሮ ጭው የሚያደርግ መርዶ ተናገረ። የሞተ ሰው አለ፣ አንድ ሰው ባለቤቴን ገሏታል ሲል ጮኸ። ኦፕሬተሩ ከዚህ ቃላት የዘለለ ምንም አይነት ተጨማሪ መረጃ ሳያገኝ ስልኩ ጆሮ ላይ ተዘጋ። የፖሊስ የመረጃ ቋት እንደሚያመላክተው ከሆነ ከዚህ ቀደም አሁን መረጃ ካደረሰው ግለሰብም ሆነ የመኖሪያ አድራሻ ምንም አይነት የስልክ ጥሪ ደርሶት አያውቅም። ፖሊስም በፍጥነት ማውንት ኦሊቬት ባፕቲስት ቤተክርስቲያንና ሴንትራል ቪሌጅ ፓርክ አቅራቢያ ወደሚገኘው 400 ብሎክ ሴንትራል አቬኑ ውስጥ አድራሻ ቀና ከመክስፈት ቦታው የደረሱት መኮንኖች ደጅ ላይ ቆመው ሲያንኳኩ የ34 ዓመቱ ኬዱ ሴን ቡስሪ በሩን ከፈተላቸው። ገና ወደ ውስጥ ሳይገቡ ሁኔታዎች ጤናማ እንዳልነበሩ የሚያሳብቁ ነገሮችን ማስተዋል ጀመሩ። የኬዱ እጆች፣ ፊቱና ልብሶቹ በደም ተሸፍነው ነበር። አንደኛው እጁ ላይ ቀላል የሚባል ቁስል እንዳለበት በግልጽ ይታያል። ሌላኛውን እጁን ደግሞ በቁራይ ጨርቅ ጠግሎ ይዞታል። ፖሊስም ስለ ደሞ መንስኤት ሲጠይቀው እሷ ቀድማ ቆረጠችኝ፣ እኔም በምላሽ ወገኋት ሲል መለሰ። ይህ ወንጀሉ በተፈጸመበት ቦታ ላይ የተሰጠ የእምነት ቃል ነበር። መኮንኖቹም ጊዜ ሳያጠፉ ከሄዶ ሴንን በቁጥጥር ስር አዋሉት። በማስከተልም ቤቱን ለመፈተሽ ዘልቀው ወደ ውስጥ ገቡ። በመጀመሪያው ክፍል አንድ በሁኔታው ግራ የተጋቡ በዕድሜ የገፉ ሴት አገኙ። ለማናገር ሲሞክሩም አረጋዊቷ በእንግሊዝኛ መግባባት አይችሉም። በኋላም በወንጀል ምርመራው ላይ እኛ አዛውንት አክስቱ እንደሆኑ በመግለጽ የምስክርነት ቃሉን የሰጠው ሰው እንዳብራራው እርሳቸው ከሰፊያም ጋር ሆነ ከኬዶሴን ቡስሪ ጋር ምንም አይነት ዝምድና አልነበራቸውም። በዚያ ቤት የሚኖሩትም ተከራይተው ነበር። መኮንኖቹ እኚህን አዛውንት አልፈው በመሄድ ቤቱን መፈተሻቸውን ቀጠሉ። ሁሉንም ክፍሎች ፈትሸው ከጨረሱ በኋላ ወደ ታችኛው ክፍል ቤዝመንት በወረዱ ጊዜ ለመስማት እንኳን እጅግ የሚሰቀጥጥ ነገር ተመለከቱ። የኬዶሴን ባለቤት የ29 ዓመቷ ሰፊያ ጭሩ ሲወዳቱ በብርድ ልብስ ተጠቅልላ ወለሉ ላይ ወድቃለች። ምንም እንኳን በህይወት ብትኖርም ትንፋሿ ግን ደክሟዋል። ፖሊሶቹ ድምፃቸውን ከፍ አድርገው ሰፊያን ለማናገር ቢሞክሩም እሷ ግን ምላሽ መስጠት አልቻለችም። በጉሮሮዋ ላይ የደረሰባት ከባድ የስለት ጥቃት ድምጿን ሙሉ በሙሉ ዘግቶታል። ፖሊሶቹ በአይናቸው ክፍሉን ሲቃኙ አቅራቢያዋ በሚገኝ አልጋ ላይ አንድ ህፃን ልጅ መተኛቱን አስተዋሉ። ጠጋ ብለው ሲመለከቱም የሕፃኑ ልብስ በደም ጠብታዎች ተጨማልቋል። የመኮንኖቹ ልብ በፍጥነት መምታት ጀመረ። ቀስ ብለው በትኩረት ሲያጣሩ በህፃኑ ላይ ምንም አይነት ጉዳት አልደረሰም። ትንፋሻቸውን ሰብስበው ወደ ሰፊያ ፊታቸውን መልሰው አዞሩ። አጠገቧ አንድ የተጣመመ ቢላዋ ወድቋል። መኮንኖቹ አንሶላውን በደንብ ገልጠው ሲመለከቱ በሰውነቷ ላይ የደረሰው ጉዳት ከሚባለው በላይ ከባድና አሰቃቂ እንደሆነ አስተዋሉ። በፊተኛው የአንገቷ ክፍል ላይ እጅግ በጣም ትልቅና ወደ አንገቷ ውስጥ በጥልቀት የገባ ቁስል ይታይ ነበር። በተጨማሪም በፊቷና በቀኝ ክንዷ ላይ በቢላዋ መወጋቷ ያስታውቃል። የድንገተኛ አደጋ ሰራተኞች በአስቸኳይ ወደ ቦታው ተጠርተው ሰፊያን ወደ ሪጅንስ ሆስፒታል ወሰዷት። ሕፃኑ ምንም እንኳን የሚታይ ጉዳት ባይደርስበትም ለጥንቃቄና ለአንዳንድ የጤና ምርመራዎች ሲባል በፍጥነት ወደ ሕፃናት ሆስፒታል ተወሰደ። ኬዱ ሴን ቡስሬም በእጁ ላይ ለደረሰው ቁስል ሕክምና እንዲያገኝ ወደ ሪጅንስ ሆስፒታል በፖሊስ ታጅቦ ደረሰ። ከዚያም በኋላ በቀጥታ ለምርመራ ወደ ፖሊስ ዋና መስሪያ ቤት ተዘዋወረ። ፖሊስም ይህንን ውስብስብ የሆነ የወንጀል ክስተት ይበልጥ ለመመርመር የሚያስችለውን የተሟላ መረጃና የአሻራ መረጋገጫ እስኪያገኝ ድረስ አንድም ሰው ወደዚያ ቦታ እንዳይገባ በማሰብ የሰፊያንና የኪዶሴን ቡስሪን መኖሪያ ቤት በጊዜያዊነት አጥረው ነገር ግን ለዚያች ገና ሕይወትን በግጡ ላልኖረችውና ላላጣጠመችው ለ29 አመቷ መስኪን ወጣት ሰፊያ ጩሪ ሰውዳቱ በህይወት እንድትቆይ የሚያስችላት ምንም አይነት እድል አልነበረም። የህክምና ባለሙያዎች ህይወቷን ለማትረፍ የቻሉትን ሁሉ ቢያደርጉም፣ ቁስሎቿ ግን ከነበራቸው ጥልቀትና ክብደት የተነሳ ከሞት ሊያስቀሯት አልቻሉም። ፖሊስ ለመጀመሪያ ጊዜ በሯን አንኳውቶ ከገባ ከ20 ደቂቃዎች ባነሰ ጊዜ ውስጥ ልክ ከሰዓት ዘጠኝ ተኩል ገደማ ላይ ወጣቷ ሰፋያ ጩሩ ሶዳቱ በሆስፒታል ውስጥ ሕይወቷ አለፈ። ይህ አሰቃቂ ክስተት ለሴንት ፖል ከተማ የ2025 የመጀመሪያው የነፍስ ግድያ ወንጀል ሆኖ ተመዘገበ። በዚያን ዕለት በፖሊስ ዋና መስሪያ ቤት ኪዱሴን ቡስሪ እጁ በካቴና ታስሮ ወደ ምርመራ ክፍል እንዲገባ ተደረገ። በሆስፒታል የታከመለት ቁስል በእጁ ላይ ቢታይም ከልብ በመነጨ ቅናት የፈጸመው የወንጀል ድርጊት ክብደት ግን ገና መታየት እየጀመረ ነበር። ይህ እንደዋዛ የተፈጸመው አሰቃቂ ወንጀል ድርጊት አንዲትን ንጹህ ነፍስ ከማሳጣቱ እንዲሁም እርሱን ከስር ከመዳረጉ በላይ ገና ራሱን ያልቻለውን አንድ ፍሬ ህፃን የወደፊት እጣ ፈንታውን እንቆቅልሽ ውስጥ ጥሎት ማለፉ በእጅጉ የሚያሳዝን ነው። ሰዓታት በፊት መርማሪዎቹ ወንጀሉ በተፈጸመበት ስፍራ ላይ እሷ ቀድማ ቆረጠችኝ፣ እኔም በምላሽ ወጓት የሚል ግልጽ ያልሆነ ኑዛዜ ከኬዱ አፍ ቢሰሙም አሁን ግን ይፋዊ የሆነውን የምርመራ ሂደት ሙያዊ ሥነ ምግባር በተሞላበት መልኩ አስጀመሩ። ኬዱሴን ሴን በሕግ የተሰጡትን መብቶችን ወይም ኮንስቲቱሽናል ራይትስ አንድ በአንድ እንዲያውቅ ከተደረገ በኋላ ስለተፈጠረው ጉዳይ በዝርዝር ለመናገር ፈቃደኝነቱን ገለጸ። ነገር ግን በመካከል አንድ ችግር ነበር። ኬዱ ሁሴን ቡስሪ እንግሊዝኛ ቋንቋን መናገር ሆነ መስማት ስለሚያዳግተው ሁኔታውን በተገቢው መንገድ ማስረዳት አይችልም ነበር። ስለዚህ የምርመራው ሂደት ትክክለኛና ፍትሃዊ እንዲሆን በትርጉም የሚረዳው የኦሮምኛ ቋንቋ ተናጋሪ ሰው ተጠርቶ በክፍሉ ውስጥ ተገኘ። ምርመራውም በአስተርጓሚ በኩል እንዲጀመር ተደረገ። መርማሪዎቹም ሰርስረው መፈተሽ የሚችሉ መስቀለኛ ጥያቄዎቻቸውን ወደ ኬዱ ሁሴን አቅጣ መሰንዘር ጀመሩ በዚያ አስከፊ ሰዓት የተፈጠረው ነገር ምን ነበር አሉት በቅድሚያ ኬዱም ፈራተባ እያለ መናገር ጀመረ የተፈጠረው ነገር ሁሉ በምክንያትነት ያቀረበው አንድ ብቸኛ ምክንያት ክህደትን ነበር ባለቤቱ ሰፊያ ከሌላ ወንድ ጋር ግንኙነት አላት ብሎ ለረጅም ጊዜ ጥርጣሬ እንደነበረው በመግለጽ ግጭቱ በተፈጠረበት ዕለትም ወደ ቤት ሲመጣ የመኖሪያ ቤታቸው መግቢያ ላይ የማያውቀውና እንግዳ የሆነ ተሽከርካሪ እንዳየ ተናገረ ወዲያውኑም መኪናው የውሽማዋ ነው ብሎ አመነ እየተጣደፈ ወደ ቤቱ ሲገባ ምንም እንኳን ሰውየውን ባይኑ ባያየውም የወንድ ድምፅ ከውስጥ እንደሰማ ለመርማሪዎቹ አስረዳ። መኖሪያ ቤታቸውም የጀርባ በር ስለነበረው ባለቤቱን ሲያማግጥ የነበረው ወንድ በዚያ በር አምልጦ ሊሆን እንደሚችል ግምቱን በማስቀመጥ ማብራራቱን ቀጠለ። ይህ ግጥምጥሞች የሚመስለው ክስተት ቀደም ሲልም በውስጡ የነበረውን የልቡን ጥርጣሬ እንዳረጋገጠለት ያመነው ኬዱ በታችኛው ክፍል ቤዝመንት ወደሚገኘው መኝታ ክፍላቸው በመሄድ ሰፊያን በቁጣ ገንፍሎ ያነጋግራት ጀመረ። አንድ ሁለት እየተባለ የተጀመረው ንግግር ብዙም ሳይቆይ ወደ ከፍተኛ ክርክር ተለወጠ። በኋላም ኬዱ አምኖ እንደመሰከረው

እስከዚህ ድረስ የምርመራ ሂደቱ መርማሪዎቹ በሚፈልጉት አቅጣጫ ሲሄድ የነበረ ቢሆንም ከጥፊው በኋላ ስለተፈጠረው ነገር ከሄዱ የሚሰጠው ገለጻ ግን ድርጊቱን ከራሱ ለማራቅ እየሞከረ እንደነበር የሚያሳብቅ ነበር። እርሱ በጥፊ ከመታት በኋላ ሰፊያ በምላሹ ቢላዋን ስታጁን እንደቆረጠችው አስረዳ። ከዚያም እሱ ቶሎ ብሎ ቢላዋን ከእርሷ እንደቀማና እርሷን ብዙ ጊዜ ደጋግመው እንደወጋት ገለጸ። መርማሪዎቹ ምን ያህል ጊዜ እንደወጋት ሲጠይቁት የሰጠው ምላሽ እርስ በእርሱ የሚጣረስ ነበር። በመጀመሪያ ጥያቄ ሁለት ጊዜ ያህል አለ። ኋላ ግን መስቀለኛ ጥያቄ ሲቀርብለት ስንት ጊዜ እንደሆነ አላስታውስም ሲል መለሰ። ኬዱ በሚወጋት ጊዜ ሰፊያ እርዳታ ፍለጋ ስጩህ እንደነበር አምኖ ተናገረ። በመጨረሻም የምርመራው መቋጫ የሆነውን ቀጥተኛ ጥያቄ አቀረቡለት። ባለቤትህን ገላሃታል አሉት። ኬዱ ምላሽ ሰጠው ያለምንም ማንገራገር ነበር። በአስተርጓሚ በኩል አዎ አለ። እኔ ነኝ የገደልኳት ሲል አመነ። ኬዱሴን በምርመራ ክፍል ውስጥ ታሪኩን እየተናገረ በነበረበት በዚያን ወቅት በሌላኛው የከተማይቱ ክፍል ራምሲ ካውንቲ ሜዲካል ኤግዛሚነር ኦፊስ የሰፊያ ጩሪሶ ዳቱ አስክሬን በራሱ ገጽ የራሱን ታሪክ እየተናገረ ነበር። ፓቶሎጂስት በሰውነቷ ላይ ያገኙት ነገር ኬዱ ከሰጠ «ሁለት ጊዜ ወግቻታለሁ» ከሚለው ቃል ጋር ፍጹም የሚነጻጸር አልነበረም። አስክሬን ምርመራ ውጤት የሞቷ መንስኤ በተደጋጋሚ በተሰነዘረ የስለ ጥቃት የደረሰ ጉዳት ወይም መልቲፕል ሻርፕ ፎርስ ኢንጁሪስ እንደሆነ አረጋገጠ። ይህ በወረቀት ላይ የሰፈረ የህክምና ቃል ብቻ አልነበረም ገለጥ አሰቃቂውን እውነታ ይበልጥ የሚያሳይ ነበር ሙሉ በሙሉ ሊባል በሚችል መልኩ የሰፊ አካል በቁስል ተሸፍኖ እንደተገኘ መረጃዎቹ አረጋገጡ በራሷ በፊቷ በአንገቷ በጆሮ አካባቢ በደረቷ በእጆቿ በጀርባዋና በመዳፏ ላይ ሳይቀር በርካታ በቢላዋ የተፈጸሙ ጥቃቶች ካስከትሏቸው ከባድ ቁስሎች ጋር ተገኝተዋል ይህ በግልጽ የሚያሳየው ሰፊያ ጩሪሶ ሕይወቷን ለማትረፍ የሞት ሽረት ትግል ስታደርግ እንደነበር ነው። መርማሪዎቹ የሞቷ ዋነኛ መንስኤ የሆነውን ቁስል ለይተው አውቀውታል። እርሱም በሰፊያ አንገት በስተቀኝ ክፍል ላይ 3 ኢንች ወይም 7.6 ኢንች ሜትር በላይ ጥልቀት ያለው አንድ አሰቃቂ ቁስል ነበር። ይህ በስለት የተቀደደ ክፍተት የአየር ቧንቧንና በውስጥ የሚገኘውን ዋና የደም ስር ሙሉ በሙሉ በመበጠስ ሕይወቷ ወዲያውኑ እንዲያልፍ ያደረገ የሞቷ መንስኤ ነበር። በስተመጨረሻም በመኖሪያ ቤቱ ላይ የነበረው የፖሊስ ሪፖርት እና በምርመራ ክፍል የተገኘው የእምነት ቃል ሳይንሳዊ በሆነ የአስክሬን ምርመራ ማስረጃ ተደገፈ። የኬዶን የእምነት ክህደት ቃል የተቀበሉት መርማሪዎቹ ወንጀሉ ከተፈጸመ ከሁለት ቀን በኋላ አርብ ፌብርዋሪ 28 ቀን 2025 ክስ ለመመስረት የሚያስችላቸውን በቂ የሆነ ማስረጃ በሚገባ ሰንደው ከያዙና ካደራጁ በኋላ በዚያው እለት ኪዱሴን ቡስሪ በፍርድ ቤት እንዲቀርብና በዳኞች ፊት ስለ ሁኔታው ማብራሪያ እንዲሰጥ ሂደቱን አመቻቹ። የራምሴ ካውንቲ አቃቢ ሕግ ኬዱሴን ቡስሪን በሁለተኛ ደረጃ የነፍስ ግድያ ወይም ሰከንድ ዲግሪ መርደር ወንጀል በይፋ ከሰሰው። በሚኒሶታ ስቴት ሕገ ደንብ መሰረት የሁለተኛ ደረጃ የነፍስ ግድያ የሚመሰረተው ቀደም ብሎ ባልታቀደ ነገር ግን ሁኔታዎች ሲመቻቹ ሆን ተብሎ በተፈጸመ ወንጀል ላይ ሲሆን እስከ አርባ አመት የሚደርስ ጽኑ እስራትም የሚያስከትል ነው። በመጨረሻም ፍርድ ቤቱ የዋስትና ገንዘብ መጠኑ 1.5 ሚሊዮን ዶላር እንዲሆን ከወሰነ በኋላ ቀጣዩ የፍርድ ችሎት ከ6 ቀን በኋላ እንዲካሄድ ለማርች ስድስት ሁለት ሺ አምስት ቀጠሮ ሰጥቶ ፈተነ። እስከዚያ ቀን ድረስ ግን ኬዱስ ሴምብሱሪ ወደ ራምሴ ካውንቲ እስር ቤት ተወስዶ በዚያው እንዲቆይ ተደረገ። ምንም እንኳን በፈረንጆች 204 እስከ ፌብርዋሪ ወር በነበረው ጊዜ ተመሳሳይ የሆኑ አራት ወንጀሎች በሴንቲሞል ከተማ የተፈጸሙ ቢሆንም የ29 ዓመቷ ሰፊ አጭሩ ሶዳቱ ግን የ2025 የመጀመሪያው ነፍስ ግድያ ወንጀል ሰለባ ሆና ተመዘገበች። ይህ አደጋ በከተማው ማህበረሰብ ዘንድ ከፍተኛ ድንጋጤን ፈጠረ። በባሉ አጅ ህይወቱ ያለፈው የሰፊያ ጩርሶ ሁኔታ እንደ አንድ ክስተት ተመዝግቦ ከመታለፍም የተሻገረ ጉዳይ ሆነ። በሚኒሶታ ስቴት በአንድ ዓመት ብቻ በቤት ውስጥ ግጭትና በቅርብ አጋር ጥቃት ወይም በእንግሊዝኛ ትርጓሜው ኢንቲሜት ፓርትነር ሆሚሳይድ ምክንያት ህይወታቸውን ያጡ ሌሎች 31 ሰዎች ለማስታወስ በተዘጋጀው ብሬክ ደ ሳይለንስ በተሰኘው ህዝባዊ መታሰቢያ ላይ የሰፊያ ስም 32ኛ ሆኖ ተካተተ። በዚህ መታሰቢያ ዝግጅት ላይ ሰፊያ ታሪክ በአጭሩ እንዲህ ተነበበ። የ29 ዓመቷ ሰፊያ ጩሪስ ሳዳቱ እንደ አውሮፓያን አቆጣጠር ፌብራሪ 26 2025 በሴንት ፖል ከተማ በቢላዋ ተውክታ ተገድላለች። ይህ ንግግር በሺዎች የሚቆጠሩ ሰዎች ሲንቀሳቀሱበት በነበረው ፓርክ ውስጥ ላፍታ ቆም ብለው እንዲያስቡና ከቁጥሮች በስተጀርባ ያሉትን እውነተኛ የሰው ሕይወት ሰቆቃዎች እንዲያስታውሱ የሚያደርግ አሳዛኝ ማስታወሻ ሆነ። በሌላ በኩል በራምሴ ካውንቲ ፍርድ ቤት ሂደት ውስጥ በኬዱ ሴን ቡስሪ ላይ የተመሠረተው የሁለተኛ ደረጃ ግድያ ክስ ጉዳይ እንደቀጠለ ነበር። የመጀመሪያው የፍርድ ቤት ቀጠሮ በኬዱ ሴን ላይ ከፍተኛ የሆነ የዋስትና ገንዘብ አስወስኖበት አልፈዋል። ይህንን ለተመለከተ ሰው የህግ ሂደቱ ጠጠሪያ ለመሆኑን መገመት ያስችላል። አቃቤ ሕጎቹ ከዱ በራሱ አንደበት የሰጠውን የእምነት ክደት ቃል አስክሬን ምርመራ ውጤቱንና በወንጀል ቦታው የተሰበሰቡትን ማስረጃዎች ስለያዙ ጠንካራ ማስረጃ እንዳላቸው እርግጠኛ ነበሩ። ነገር ግን ክሱ ከተመሰረተ ከአምስት ወራት በኋላ የህግ ሂደቱ ድንገተኛልና ያልተጠበቀ ጥፋት አጋጥመው። እንደ አውሮፓውያን አቆጣጠር ጁላይ 23 ላይ ይፋ በሆነው የፍርድ ቤት ሰነድ መሰረት አንድ ዳኛ በኬዱ ሴን ቡስሪ የአእምሮ ጤና ሁኔታ ላይ የቀረበለትን የሥነ ልቦና ግምገማ መርምሮ ወሳኝ ብይን ሰጠ። ብይኑም ኬዱ ሴን ቡስሪ በአእምሮ ምን ምክንያት ፍርድ ቤት ቀርቦ ክሱን ለመረዳትና ለመከራከር ብቁ አይደለም ወይም ኢንኮምፕተንት ቱ ስቴንድ ትራይል የሚል ነበር ይህ የዳኛው ውሳኔ የወንጀል ክሱን ሂደት ሙሉ በሙሉ አቆመው። በሕጉ መሠረት አንድ ተከሳሽ የቀረበበትን ክስ ምንነት መረዳት ወይም ከጠበቃው ጋር ሆኖ ራሱን ለመከላከል ካልቻለ ፍታዊ ችሎት ሊካሄድ አይችልም። በዚህም ምክንያት በኬዱ ላይ የቀረበው የአሁሉ የወንጀል ክስ ወደ አሁኑ በንጥልጥል እንዲቆይ ተደረገ። ይህ ማለት ወደ እስር ቤት ከመላክና ፍርዱን ከማግኘት ይልቅ ኬዱ ወደ ሲቪል ኮሚትመንት ፕሮሰስ እንዲገባ ተወሰነ። ይህ ማለት በአእምሮ ህክምና ላይ ያተኮረና ጥብቅ ጥበቃ በሚያገኝበት የጤና ተቋም ውስጥ እንዲቆይ ይደረጋል ማለት ነው። ለሰፊያ ቤተሰቦችና የፍትህ ውሳኔን በጉጉት ሲጠባበቁ ለነበሩት ሰዎች ሁሉ ውሳኔ ከባድና ተስፋ አስቆራጭ ነበር። ገዳዩ ወንጀሉን አምኖ ማስረጃው ሁሉ ግልጽ ሆኖ ሳለ የፍርድ ሂደቱ መቆሙ ፍትህን የመነፈግ ያህል ነበር። ይሁን እንጂ የአቃቤ ሕግ ቢሮ ጉዳዩ እንዳልተዘጋ አስታወቀ። አቃቤ ሕጎቹ ክሱ የተንጠለጠለ ቢሆንም ኬዱ ሁሴን ቡስሪ ሕክምና አግኝቶ ወደ አምሮ ብቃቱ ሲመለስ ያንኑ የግድያ ክስ እንደገና አንስተው ለፍርድ እንደሚያቀርቡት ቃል ገብተዋል። በዚህ ምክንያት የተነሳ የሰፊ አጩር የሰውዳቱ ታሪክ በሚያሳዝን መልኩ መቋጫ ሳያገኝ ፍትህ የምታገኝበት ተጓቶ ወዳጅ ዘመዶችም በተሰበረ ልብ ቀኑን ለመጠበቅ ተገደዋል። ያቺ የልጅና ትውልድ ኢትዮጵያዊት ላትመለስ ለዘላለም ሄዳለች። ባለቤቷም እኔ ነኝ የገደልኳት ብሎ አምኗል። ነገር ግን የመጨረሻው ፍርድ በገዳዊ ወደፊት የአእምሮ ጤንነት ሁኔታ ላይ ተመስርቶ ያልተወሰነ ጊዜ በንጠልጥል ላይ ይገኛል። የሰፊያ ጭሪሶ ነፍስ ዛሬም ፍትህን ትሻለች። ይህ ልብ ሰባሪ የዲያስፖራዋ ታሪክ ባሏ በፈጸመው አሰቃቂ ግድያና ከዚያም በሰጠው የምነት ቃል ብቻ አያበቃም። የዚህ ታሪክ የመጨረሻ ምዕራፍ ምናልባትም በጣም ውስብስቡ በፍርድ ቤት ውስጥ የተከሰተው ጉዳይ ነው። የዳኛው ውሳኔ ለብዙዎች ግራ የሚያጋባ ሊሆን ይችላል። አንድ ሰው ወንጀሉን አምኖ ሳለ እንዴት ፍርድ ቤት ለመቅረብ ብቁ አይደለም ሊባል ይችላል? ይህ በአእምሮ ሕመም ምክንያት ጥፋተኛ አይደለም ከሚል ውሳኔስ በምን ይለያል? እነዚህ ሁለት አንኳር ነጥቦች መልስ ቢያገኙ እንኳን ቀጥሎስ ምን ይከሰታል? የሚል ተጨማሪ ጥያቄን ጉዳዩ ያጭራል። በአሜሪካ የህግ ስርዓት ውስጥ አንድ ተከሳሽ ፍርድ ቤት ሲቀርብ ሁለት የተለያዩ የአእምሮ ብቃት መመዘኛዎች አሉ። ሁለቱም ፍጹም የተለያዩ ነገሮችን የሚለኩና በተለያየ ጊዜ የሚታዩ ናቸው። የመጀመሪያው ለመዳኘት ብቁ ለመሆን ወይም ኢንኮምፒተንት ቱ ስታንድ ትራያል ነው። ይህ መመዘኛ የሚመለከተው የተከሳሹን ወቅታዊ የአእምሮ ሁኔታ ነው። ከ65 ዓመት በፊት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሚልተን ደስኪ በተባለ ተከሳሽ ላይ ባስተላለፈው ውሳኔ መሠረት አንድ ተከሳሽ ብቁ የሚባለው ከጠበቃው ጋር ምክንያታዊ በሆነ መልኩ መግባባት እንዲሁም ለመመካከር የሚያስችል አሁናዊ ችሎታና ፍርድ ሂደቱን በምክንያታዊነት ትክክለኛ በሆነ መንገድ የመረዳት ብቃት ሲኖረው ብቻ ነው። በቀላል አማርኛ ኢንኮምፕተንት ቱስተንድ ትራያል ማለት ተከሳሹ በፍርድ ቤት ውስጥ ምን እየተካሄደ እንዳለ አይረዳም የቀረበበትን ክስ ክብደት አይገነዘብም፣ ለመከላከያነት በሚያስፈልገው መረጃ ዙሪያ ጠበቃውን መርዳት አይችልም ማለት ነው። ይህ የሕግ ሂደት ጥፋተኛ ነው ወይም ንጹሕ ነው ተብሎ የሚወሰንበት ድንጋጌ አይደለም። ይልቁንስ ተከሳሹ በአሁኑ የአእምሮ ሁኔታው ፍትሐዊ የሆነ የፍርድ ውሳኔ ሊያገኝ አይችልም በሚል የህግ ሂደቱ በሙሉ ላልተወሰነ ጊዜ የሚቆምበት አካሄድ ነው። ኢኬዱሴን የወንጀል ክስ በንጥልጥል እንዲቆያ ያደረገው በሚኒሶታ ህግ ውስጥ የሚገኘው ሩል 201 ነበር። ሁለተኛው የአእምሮ ብቃት መመዘኛ ደግሞ ዘኢንሳኒቲ ደፌንስ በሚል መጠሪያ የሚታወቀው ነው። ይህ መመዘኛ ደግሞ ወንጀሉ በተፈጸመበት ወቅት ተከሳሹ የነበረውን ያምሮ ሁኔታ ይመለከታል። ዘኢንሳኒቲ ደፌንስ በፍርድ ሂደቱ ወቅት የሚነሳ መከላከያ ክርክር ነው። ተከሳሹ ወንጀሉን በፈጸምኩበት ወቅት በነበረብኝ ከባድ ያምሮ ህመም ምክንያት የማድርገውን ነገር ምንነት ወይም ስህተት መሆንን የማወቅ ችሎታ አልነበረኝም ብሎ መከራከር ይችላል። በሚኒሶታ ህግ ሴክሽን 611026 መሰረት አንድ ሰው በአእምሮ ህመም ምክንያት የድርጊቱን ባህሪ ወይም ስህተትነት ካላወቀ ከወንጀል ተጠያቂ ነጻ ሊሆን ይችላል። ኬዱሴን ብቁ አይደለም መባሉ ነጻ ወጥቷል ተብሎ ሊተረጎም አይችልም። ይልቁንስ የወንጀል ሂደቱ ባለበት እንዲቆም ተደርጎ ወደ ሲቪል ኮሚትመንት እንዲገባ ተደርጓል። በሚኒሶታ ቻፕተር 253 ህግ መሰረት ይህ ሰው እስከሚያገግም ድረስ በአእምሮ ህክምና ተቋም ውስጥ አስፈላጊውን ክትትል እየተደረገለት የሚቆይ ይሆናል። የዚህ ማቆየ ዋነኛ አላማ ወደ ቀድሞ ብቃት መመለስ ወይም ኮምፒተንስ ሪስቶሬሽን ነው። ይህ ማለት የፍርድ ሂደቱን እንዲረዳ፣ ክሶቹን እንዲገነዘብና ከጠበቃው ጋር እንዲሰራ ለማስ ለማስቻል በህክምና በመድኃኒትና በትምህርት ድጋፍ ይደረግለታል። ከዚህ በኋላ ባሉት ጊዜያት ሁለት ነገሮች ሊከሰቱ ይችላሉ። አንደኛው ወደ ብቃቱ ከተመለሰ የህክምና ባለሙያዎች ሰውየው አሁን ችሎቱን መረዳት ይችላል ብለው ካመኑ በእንጥልጥል የቆመው የወንጀል ክስ እንደገና ይጀመርና ለግድያ ወንጀሉ በይፋ ፍርድ ቤት ቀርቦ የክስ ሂደቱን ይቀጥላል። ሁለተኛው ደግሞ ሕክምናው ሳይሳካ ቀርቶ ወደ ጤንነቱ ሳይመለስ ነገር ግን አሁንም ለራሱ ወይም ለህብረተሰቡ አደገኛ ነው ተብሎ ከታመነ በአእምሮ ሕሙማን ማዕከል ውስጥ ልዩ ጥበቃ የተደረገለት ላልተወሰነ ጊዜ እንዲቆይ ሊደረግ ይችላል። የህግ ስርዓቱ እንዴትና ምን የሚሉትን ጥያቄዎች ሲመረምር፣ ለምን የሚለው ትልቁ ጥያቄ ግን ያለመልስ ቀርቷል። ኪዱሴን ለመርማሪዎች እንደተናገረው ይህንን አሰቃቂ ድርጊት እንዲፈጽም ያነሳሳው ተክጃለሁ የሚል ጥርጣሬ ወይም የቅናት መንፈስ ነው። ቢኤምሲ ፐብሊክ ሄልዝ የተሰኘው የህክምና ጆርናል በ2025 ባወጡ አንድ ትልቅ ጥናት የአይነቱ ክስተት እንዴት ሊፈጠር እንደሚችል በዝርዝር አስቀምጧል። ጥናቱ በቅናትና በክህደት ወንጀሎች ሰበብ በሴቶች ላይ የሚፈጸሙ የቅርብ አጋር ጥቃቶችን ሲመረምር የሚከተሉትን ቁልፍ ነጥቦች አግኝቷል። አንደኛው ቅናትን እንደ መቆጣጠሪያ መሳሪያ መጠቀም ሲሆን ጥናቱ እንዳመለከተው በወንዶች ላይ የሚፈጠር የፍቅር ቅናት ብዙውን ጊዜ ሴቶችን ለመቆጣጠር ወይም ለመቅጣት በህብረተሰቡ ዘንድ ተቀባይነት ያለው ምክንያት ተደርጎ ጥቅም ላይ ይውላል። ቅናት ከግለሰብ ስሜት አልፎ የመቆጣጠሪያና የማስገደጃ መሳሪያ እንደሚሆንም ገልጿል። ሁለተኛው ከጥርጣሬ ወደ ጥቃት የሚል ርዕስ የተሰጠው ሲሆን በኬዱ ጉዳይ እንደታየው የክደቱን ጀላዎች ቅናት ኋላ ላይ አድርጎ ወደ ከባድ አካላዊ ጥቃት ሊሸጋገር እንደሚችል ሪሰርቹ ያመላክታል። በኬዱና በሰፊያ መካከል የነበረው ክርክር ቀላል በሚመስል መልኩ በጥፊ ቢጀመርም የተጠናቀቀው ግን በአሰቃቂ ግድያ ነው። የክስተት ቀላል የመሰለው ጉዳይ እንዴት ወደ አደገኛ ደረጃ እየተባባሰ እንደሚሄድ ጥሩ ማሳያ ሆኖ ሊቀርብ ይችላል። ሶስተኛው የባህልና ማህበረሰብ ተጽዕኖ ሲሆን ይህንን ጥናት በተለይ ጠቃሚ የሚያደርገው ረጃዎቹ የተሰበሰቡት በዋነኝነት ከኢትዮጵያ እና ከሶማሌ ስደተኛ ማህበረሰቦች መሆኑ ነው። በኬዱሴን ምርመራ ወቅት የኦሮምኛ አስተርጓሚ አስፈልጎ እንደነበር እናስታውሳለን። ጥናቱ ስደት፣ መፈናቀልና ባህላዊ ጾታ አመለካከቶች የቅናት አገላለጽንና በኋላም የሚያስከትለው ውጤት ላይ ተጽዕኖ እንደሚያሳድሩ ይጠቁማል። ይህ የሚያሳየው መፍትሄው የግለሰቦችን ቁጣ ማከም ብቻ ሳይሆን ጎጂ የሆኑ የማህበረሰብ አመለካከቶችንና ባህላዊ ደንቦችን መፍታት እንደሚያስፈልግ ነው። ከቤት ውስጥ ጥቃት ጋር ተያያዥ የሆኑ መረጃዎችን በየጊዜው ይፋ የሚያደርገው ናሽናል ዶሜስቲክ ቫዮለንስ ሆትላይን የተባለው ድርጅት እንዳስታወቀው በአሜሪካን ሀገር በየዓመቱ ወደ 12 ሚሊዮን የሚጠጉ ሰዎች የቤት ውስጥ ጥቃት ይደርስባቸዋል። ሆኖም ግን አብዛኛዎቹ ተጠቂዎች ስለ ጉዳዩ በግልጽ ከማውራት ይልቅ በሚስጥር ይዘው መቆየትን ስለሚመርጡ ያለ መፍትሄ ከችግሩ ጋር ለረጅም ጊዜ አብረው ይቆያሉ። በዚህ የተነሳ ለእነዚህ ሰዎች የሚያስፈልገው ድጋፍ መስጠት እጅግ አስቸጋሪ ሆኖ ይታያል። ሰዎች ግን ደፍረው የሚደርስባቸውን ጥቃት እንደ ናሽናል ዶሜስቲክ ቫዮለንስ ሆትላይን ላይ ግብረሰናይ ድርጅቶች ማስታወቅ ቢችሉ እነዚህ ድርጅቶች ደህንነቱ የተረጋገጠ ማረፊያ እንዲያገኙ መርዳት ጀምሮ እንዳስፈላጊነቱም ጠበቃ ቀጥረውላቸው ተገቢውን ፍትህ እንዲያገኙ ያግዟቸዋል። የሰፊያ ጭርሶ ዳቱ ሞት በአንድ ግለሰብ ቁጣ ምክንያት የጠፋ ህይወት ብቻ አይደለም። በጥርጣሬና በቅናት ስም የሚፈጸም የመቆጣጠር ፍላጎትን ያን ፍላጎት ወደ አሰቃቂ ጥቃት እንደሚያድግ የሚያሳይ አሳዛኝ ምሳሌ ነው። በተለይ ከአፍሪካና ከኤዥያ ወደ አሜሪካ በትዳር የሚመጡ ሴቶች በቤት ውስጥ አካላዊና ስነ ልቦናዊ ጥቃቶች እንደሚደርስባቸው በርካታ ጥናቶች ያሳያሉ። ይህ ቋንቋና የመሠረታዊ የመሰረታዊ ትምህርት እውቀት የሌላቸው ሚስቶች ላይ ደግሞ የአይነት ጭቆና በብዛት ይስተዋላል። በሞት የተጠናቀቁት ታሪኮች የብዙዎችን ቀልብ ቢስቡም አሁንም ድረስ በየቤታቸው አቢዝ የሚደረጉ ሴቶች ቁጥራቸው ቀላል የሚባል አይደለም። ይህም የሚሆኑበት ትልቁ ምክንያት የቋንቋ ጥረትና ከለላ ስለሚያገኙበት መንገድ በቂ እውቀት አለመኖር ነው። በመጨረሻም የደቂቃዎች ስህተት ነፃነታችንን ቀምቶ ቤተሰባችንን ሊበተን እንደሚችል ይህ ታሪክ ያስተምረናል።